ዳዊት በዘመኑ ብዙ ስህተት ሰርቷል። እንደምታውቀው አንደኛ ሳሙኤል ምዕራፍ 21 ላይ የመጀመሪያው ስህተቱ ነው፣ በጣም ጥልቅ ስህተት በዳዊት። ሳኦል ክፉ መንፈስ አደረበት፣ በገና እየመታ ሲዘምር ክፉ መንፈስ ከሳኦል ይርቅ ነበር። ሳኦልም የቅናት መንፈስ ስለያዘው ጦር ወረወረበት፣ ዞር ሲልም ግድግዳ ላይ ጦሩ ተተከለ። ዳዊትም ተነስቶ ሮጦ አመለጠ። ነገር ግን ቦዲጋርዶች ይከታተሉታል፣ እናቱ ጉያ መግባት አይችልም። የሚያሳድደው ከንቲባ ሳይሆን ንጉሥ ነው። ወዴት ትደበቃለህ ከንጉስ? ነገር ግን ዳዊት ሮጦ ሄደው በመቶ ፍልስጤማን ሸለፈት ገሎ ሸለፈቱንም ለአባቷ ሰጥቶ ያገባት ወደ ሜልኮል ነው ሄደው። ልክ ነው። በመከራ ሰዓት ወደ ሚስት መሄድ ጥሩ ነው። ሚስት ከሌለ ወደ ሴት ትሄዳለህ። በብልሃት የተሞሉ ስለሆኑ ነው። ይኸውልሽ በዘመርኩ አባትሽ ሊገለኝ ነው እና ሴኪሪቲ ሰዎች ያሳድዱኛል ወዴት ልግባላት? ችግር የለው። ታውቃላችሁ፣ ያመጣችሁን ዘዴ እና በዳዊት ትይዩ ተራፊም ሰራችና፣ የተጠቀለለ ቆዳ የዳዊት አልጋ ላይ ያስተኛችው፣ ፊቱን ወደ ግድግዳ ዙራ ዊግ ጸጉር ገጠመችለት እና እሱን ግን በመስኮት በገመድ አስመለጠችው። ደህንነት ሰራተኞች ሲመጡ አሁን አይተነዋል ባልሽን አውጭ አሏት። ይኸው ታሞ ተኝቷል አለች። ሲያዩት ታሞ ተኝቷል። ታውቃላችሁ፣ የተቀለቡ የንጉሥ ጠባቂዎች እኮ ናቸው አልጋውን ከበው ለሳኦል ሪፖርት ሊያቀርብ አንድ የደህንነት ሰው ላኩ ማለት ነው አልጋውን ከበነዋል ታሞ ተኝቷል ቁጥጥር ውስጥ ነው እንግደለው ወይስ እናምጣወሉት ሳኦል ያለው ይላቸዋል እስከ አልጋው ተሸክማችሁ አምጡ ከሚልኮል ቤት እስከ ቤተ መንግስት አልጋውን ተሸክመው ሄዱ ዳዊት በመስኮት አምልጧል የተሸከሙት ግን ሜልኮል የሰራችው ዳዊት ነው እንደምታውቁት ቤተ መንግስት አልጋውን አወረዱለት ሳኦል ፊት ለፊት ናውረዳለው ሲነኩት ግን የተጠቀለለ ቆዳ በከንቱ ነው የምቀልበው እንዴት አንድ ሴት ታታለላችኋለች ማን ይሄን ተንኮል ያደረገው ልጅ ይልቆ ነው የሸወደችን ትጠራልኝ አለ ጠላቴን በዚህ ዘዴ ለምን አሳልፈሽው አለ ታቃላችሁ ሌላ ዘዴ ፈለሰፈች በመስኮት አስመልጭኝ ያለዛ እገልሻለሁ አለኝ ብሞት ይሻልሃል ቢያመልጥ ይሻልሃል ምረጥ በፍጹም ዳዊት አላደረገው። ሆኖም መልእክቴ እሱ አይደለም። ዳዊት ግን በመስኮት ቢያመልጥም ወዴት ሄደው? ወደ ሊቀ ካህኑ ወደ አበሜሌክ ሄደው። አበሜሌክ ብዙ ካህናት አሉ። ሊቀ ካህን አንድ ነው። ቶሚም እና ኦሪም ይይዛል እና ታቦቱ ወዳለበት ተራፊም ወዳለበት ቶሚም እና ኦሪም ወደ አለበት ወደ አንዱ ሊቀ ካህን ወደ አበሜሌክ ሄደ። ከሱ ጋር በቁጥር ጥቂት ያሉ ወንዶች ነበሩ። ና አበሜሌክ ጋር ቀረበ ማለት ነው ዳዊት የሳኦል አማች ደግሞም የሳኦል መቶ አለቃ፣ ዛሬ ለምን እኔ ጋ መጣህ? ነው ካህኑ። አይኑን ያወጣ የደረቀ ውሸት ነው ዋሻው። በእውነት ሊቀ ካህና በሜሌክ፣ ሳኦል አስቸኳይ መልእክት ልኮኛል። አላከውም። ከችኮላው የተነሳ የጦር መሳሪያና ትጥቃል ያስኩም ስለዚህ እንጀራ ካለህ ደግሞም የጦር መሳሪያ ስጠኛሉ ልክ እንደዚህ አበሜሌክ ሲዋሸው ዳዊት አበሜሌክን ዶይቅ የተባለ ሰው የዳዊትንና የአበሜሌክን ንግግር ይሰማል። መንፈስ ቅዱስ ወደ ዳዊት መጣ። ዳዊት ይህን የዋ ካህን ማኖ እያስነካው ነው፣ በሌለበት ጣጣ ውስጥ እየሳብከው ነው። መንፈስ ቅዱስ ነግሮታል። ራሱ ዳዊት ተናግሯል። መንፈስ ቅዱስ እየገለጠለት ምንም የሌለበትን ካህን ለራሱ ፍላጎት ማኖ አስነካው። እንደምታውቁ ሸምጥጠው ለምን ሸመጠጠ ብትሉ ስለተጨነቀ ነው። ሰው ስለሆነ ያው። የገደልከው ጎልያድ ሰይፉ በኢፋ ተጠቅልሏል። እንደሱ ያለ የለም ስጠኝ አለው። ከሴቶች ጋር ካልተገናኘ ቅዱሱ እንጀራ ተራ እንጀራ ይሆናል። አይ በዚህ ወራት ቀናት አልተገናኘውም አለው። ቅዱሱን እንጀራ ከህብስቱ ጠረጴዛ ላይ አንስቶ ለዳዊትና ከሱ ጋር ላሉት ሰጣቸው። ስንቅና ትጥቅ ሰጠው ማለት ነው። ስለዚህ ዳዊት በላ። የእግዚአብሔርን ፈቃድ በቶሚምና ኦሪም ነገረው። እግዚአብሔር ከአንተ ጋር ነው አለው። ወደ ጫካ ገባ ማለት ነው። የሆነውን ግን ታውቃላችሁ። ዶይቅ በቤተ መቅደስ የዳዊትን ድርጊት ያየ ለሳኦል ነገረው። ሳኦል መፈንቅለ መንግስት አድርጎብሃል። ሊቀ ካህኑ አብሜሌክም እና ካህናት ከሱ ጋር ወግነዋል። የጦር መሳሪያ ሲሰጥ በአይኔ በብረቱ አይቸዋሉ። ስንቅም አስታጠቀዋሉ። መንፈስ ቅዱስ የሌለበት ግራ ቀኙን ማያይ ስጋዊ ሰው ቁጣውን የማይገዛ ለሳኦል ትኩስ መረጃ ሰጠ። ምናልባት ስልጣን እንዲሰጠው ሊሆን ይችላል። ኦ ሳኦልም ሰማንያ አምስት ካህናት ማቄን ጨርቄን ሳትሉ ቤተ መንግስት ነው አላቸው። ሰማንያ አምስት ካህናት ቤተ መንግስት መጥተው ተሰለፉ። ንጉሱ ለምን ጠራሃል? ምን አስቸኳይ የጾምና ጸሎት ጥሪ ቢኖርህ ነው? አይደለም። መፈንቅለ መንግስት ሲያረግ ለዳዊት ስንቅና ትጥቅ ሰጠኸው በፈንቅለ መንግስቱ ያንተ እጅ አለበት ነው። ኖ ንጉስ ሆይ አትሳሳት። አማች ነው፣ የታመነ ወታደር ነው። ሁሌ እንደማረግለት ነው ያደረኩት። ራበኛ አለ እንጀራ ሰጠሁት። ሳውል ብርቱ መልእክት ለከኝ አለ የጎልያድን ሰይፍ ሰጠሁት። በሕያው እግዚአብሔር ፊት እምላለሁ ከዚህ ውጭ የማውቀው የለም። ኖ ታውቃለህ አለው። ማወቄም በምናወቅ ካንተው ጋር የነበረ ዶይቅ ነግሮኛል። ዶይቅ በእርግጥ ቢያይም አባስቶና አጡዞ ለሱ እንዲመች አድርጎ ነው ለሳኦል የነገረው የዛሬ ፌስቡኮች እንደሚያደርጉት ማለት ነው። ይገርማቸዋል። አሁን ስመጣ ድንገት ሞባይልን ስከፍት የከሊት ድንቅ ዘማሪ ብሎ ነጠብጣብ ያደርግና ከታች ደግሞ አሟሟት ምናምን ይላል። በጣም ማቃ ዘማሪ ስለሆነ ሞተች እንዴ ብዬ ስከፍት የሷን የህይወት ታሪክ ነገርና የሞተችው የሌላ ሴት ነች። በጣም የሚያስገርም ነው። እንዴት አእምሮ እንደተጠቀመዩ እንደዚህ ፌስቡኮች እንደዚህ ያሉ ለቢዝነስ የሚሰሩ ሰዎች እንደሆኑ ዋጋቸውን ከሰማይ ቢቀበሉም። ነገር ግን ዶይክ ለስልጣንና ለጥቅም ብሎ ካህኑን እና የዳዊትን መልካም ድርጊት አጡዞት ወደ ፖለቲካ አይለወጥም። ይችን መረጃ ባቀብለው ሳኦል ይሾመኛል ብሎ የዋሁን ዳዊትንና እጅግ ኬዋ የሆነውን የእግዚአብሔርን ሰው አበሜሌክን አጋፈጣቸው እንጀራ ጋገረበት ይባላል። በአሁኑ ቋንቋ ዶይቅ ዞረ። ግደላቸው፣ ሰማንያ አምስቱንም ካህን ግደሉልኛ አለ። እያንዳንዱ ወታደር ነው የእግዚአብሔርን ካህናት አንገድልም አሉ። ግደሉ፣ አዝዣለሁ። አንገድልም፣ ንጉስ ሆይ አንድ ካህን እኮ እንደ ኮባ የሚበቅል አይደለም። አንድ ካህን ብዙ ሕዝብ የያዘ ነው። ታውቃለህ፣ በምጥ ነው ካህን የሚወለደው። 85 ካህን አንገልም አሉት። ለዶይቅ ሰይፉን ሰጠው ሳኦል። ዶይቅም ሰማኒያ አምስቱንም ካህናት በአንድ ቀን ጭጭ አረጋቸው፣ አታሙ። ኖብ የተባለችው የካህናትን መንደርን በእሳት አቃጠለ። ሕፃን የለም ወንድ ሴት የለም እንስሳ አልቀረውም። ከተማዋን አወደማት። የሰነፍ ቁጣ እንዴት እንደሆነ እንደ ሲኦል ፍንጣሪ ያቃጥላል። ያልተገራ ቁጣ አጋንንታይ ቁጣም ይመስለኛል። ሰማንያ አምስት ካህንና ልጆቻቸውን ጭጭ አደረጉ። ያመለጠው ስንት ነው? አንድ ሰው ነው። ያም ሰው አብያታር ይባላል። የአቢሜሌክ ልጅ ነው አብያታር። አብያታርም ሮጦ መጣ፣ ወደ ዳዊት መጣ እና ምን ሆናል? ፊትህ ቀልቷል፣ ተንቀጥቅጠሃል፣ ምን ሆናሃል አለው። የአባቴን ዘሮች ሁሉ ሳኦል በሰይፍ ስለጨረሰ በሙሉ ገደላቸው፣ ይኸውልህ ቱሚምና ኦሪሙን ኢፋዱን ብቻ ይዤ እኔ ብቻ ስቀር በሙሉ አለቆ ነው ሄዳችሁ ዳዊት ያለውን መጽሐፍ ቅዱስ ላይ አንብቡ ልብ ይነካል በእውነት ለአባትህ የቤት ጥፋት ሁሉ ምክንያት እኔ ነኝ ያን ቀን ዶይቅ ሲያየን ለሳውል እንደሚነግረው በዛው ቀን ገብቶኝ ነበር ማነገረው መንፈስ ቅዱስ ነው አይነገረው በዛው ቀን አውቄው ነበር ይገርመሃል ስለዚህ የቤት ጥፋት ምክንያት እኔ ነኝ እውቅና ሰጠ ማለት ነው ዳዊት እናንተ ዳዊትን ብትሆኑ በእናንተ ምክንያት 85 ካህናትና ሕፃናት ቢገደሉ እያወቃችሁ አደለም? ያ ሁሉ ሰው ቢያልቅ የማታ ጸሎታችሁ ምን ይሆናል? ከዛስ በኋላ ያላችሁ ሕይወት ምን ይሆናል? በጣም ከባድ ነው። ሰይጣን መረጃ አገኘ። ይወቅሰሃል፣ ሕሊና ይወቅሰሃል፣ ነቢያት ይወቅሰሃል፣ ቃሉ ይወቅሰሃል። እና የካህናት ደም ሁሉ ይጮኸብሃል። የአንድ አቤል ደም እንኳ ይጮኸዋል። ታውቃላችሁ ሰይጣን ራሱን ይሰቅላል ብለሃል። በውሸት ምክንያት ብዙ ሰዎችን ስላስገደልኩ ለራሴ ጥቅም ብዬ የዋሁን ማኖ ባስነካው ከእግዚአብሔር ቤት ማፈገፍግ ይመስልሃል? ሕግ ወቅሶኛል፣ ሰይጣን ምክንያት አግኝተብኛል። ኖ እኔስ እንደ ወይራና እንደ ዘንባባ ገና አፈራለሁ፣ በቤቱም ለዘላለም እኖራለሁ። ለምን ዳዊት? ምህረቱ ለዘላለም ነው። ድሮም በዝማሬ አልተመካሁም ድሮም በጸሎቴ አልተመካሁም። ድሮም በጽድቄ አልተመካሁም። ድሮም አሁንም ምንም ለውጥ የለው። ልክ ነው በድይ ያለው ነገር ግን ምረቱ ለዘላለም ነው። አየ የሚያስገርም ነው። የዳዊት የአምልኮ የግለቱ ምንጭ ታቃላችሁ? የራሱ ማንነት አይደለም። እግዚአብሔር በክርስቶስ ያደረገውን ያላየ ገና ከሩቅ የተሳለመው ዳዊት ምረት ለዘላለም ነውና በቤትህ ለዘላለም እኖራለሁ እንደ ለመለመ ወይራ ዛፍ አብባለሁ። ወይራ ታውቃላችሁ፣ አመቱን ሙሉ የሚያብብ ነው። አድርገልኛል፣ እና እንዲውም አመሰግናለሁ፣ እቀጥላለሁ። በቀባት ዳዊት ለምን እንደዚህ ያልክ? ምህረቱ ለዘላለም ነው። ትላንት ጽድቅ አድርጌ ይሆናል፣ አይደለም ከትላንት ወዲያ ዋሽቻለሁ። ኃጢአት፣ ምንም አይደለም ማለት አይደለም፣ ዋጋ ያስከፍላል። ካህናት ይኸው ተገልለዋል፣ ድጋሚ አይገኙም። ሆኖም ለዘላለም የማይቆለፈው አስተማማኝ አስተማማኝ ዋስትና የእግዚአብሔር ምረት ነው። ምረቱ ለዘላለም ነው። አሜን። የእግዚአብሔር ፍቅር የሚገባ በደል ምን ያህል እንደተሰራ የለ ሲገባ ነው። አየህ ዳዊት በዚህ ሰዓት አገልግሎቱን እንዲያውም ጨመረው። የዶይቅ መንፈስ አላገኘውም። የሳኦል መንፈስ አላገኘውም። እያፈገፈገ ከኋላ የሚሸሽ አይደለም። የእግዚአብሔር የምረቱን ጥግ አውቆታል። የሚገርማቸው የእግዚአብሔር ፍቅር የሚገባ በደል ሲገባ ደግሞም ምን ያክል እንደተሰራ የል ሲገባ ነው። የክርስቶስ ደም ከኃጢያት ሁሉ እኮ ያነጻል። ግን ኃጢያት የተሰራ የል ካልገባ በቀር የእግዚአብሔር ፍቅር ሊገባ አይችልም። ትልቁ የእግዚአብሔር ፍቅር የተገለጠው ኃጢያታችን ይቅር በማለቱ ሃሌሉያ። ምረቱ ለዘላለም። ፍቅር በደልን አይቆጥርም። አንዱ የፍቅር ባህሪ ብዙ በደላችንን ሳይቆጥር በልጁ በክርስቶስ አያ ኃጢያታችን በማጠቡ ነው። ዳዊት በብሉይ ኪዳን ይሄ ገብቶታል ማለት ነው። እና በጭንቀቱ የሰራውን ኃጢአት ይቅር እንዳለው ሲያውቅ በእግዚአብሔር ላይ ያለው ፍቅር እየጨመረ አምልኮቱም እጅግ ስር እየሰደደ መጣ ማለት እግዚአብሔር በዚህ ጉባኤ ይላል በአንድም በሌላም ለተጨነቃችሁ ምህረት የለዘላለም። አሜን። አየ ኃጢአትን አድርጉ ምንም አደል የሚል የስህተት ትምህርት እያስተማርኳችሁ አይደለም። ነገር ግን ከአንተ በደል በላይ የእግዚአብሔር ምህረት ይበልጣል። ልክ እንደዛ እንደ ስምዖን ኢየሱስን ግብዣ እንደጠራው አስራትን ሁሉ እየከፈልክ በሳምንት ሁሌ ከምትጾመው ይልቅ ኃጢአት እንደተሰረይልህ የምታምን አንተ በሰማይ የደስታ ምክንያት ነው። እግዚአብሔር ይላል በደልና ኃጢአታችሁ በክርስቶስ ተሰርዟል።